ሲያወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ደግሞ በዚህ ሰዓት ዳግም እናንተን ስላገኘናችሁ እጅግ በጣም ደስ ብሎናል። የሰዓቱ ዋነኛው ትኩረታችን ደግሞ ቀደም ሲል በነበረው ግንኙነታችን እንደነገርናችሁ የአሰልጣኝ ሩበን አሞሪም ለአሌሃንድሮ ጋርናቾና ለሌሎቹ የቡድኑ ተጫዋቾች የክለቡ ተጫዋቾች ነገሩ የተባለው ወይም አስተላለፉ የተባለውን መልዕክት መነሻ ያደረገ በዝርዝር የምንመለከታቸውን ጉዳዮች የምናነሳበት ነው። እንግዲህ በዘንድሮ የውድድር ዓመት በማንቸስተር ዩናይትድ ቤት ውስጥ በጣም ብዙ ችግሮች ነበሩ። ሜዳ ላይ፣ ከሜዳ ውጪ፣ በጋዜጣዊ መግለጫ ወቅት የተነገሩ ነገሮች፣ እነሱን ለማስተባበል የሚሰራው ስራ፣ በአጠቃላይ ከክለቡ ባለስልጣናት ደግሞ የሚወሰኑ ውሳኔዎች፣ የሰራተኛ ቅነሳ፣ በክለቡ አንዳንድ የነበሩ ልማዶች እንዲቀሩ ማድረግ ብቻ፣ ከሜዳም ጋራ በተያዘ ከሜዳም ውጪም በተያያዘ በጣም ብዙ አነጋጋሪ ነገሮችን ያሳለፈ በውጤት ደግሞ ደከመ ብሎ የውድድር ዓመቱን የጨረሰ ክለብ ነው ማንቸስተር ዩናይትድ። በዚህ ሂደት ላይ እንግዲህ በቀጣዩ የውድድር ዓመት ራስን ለማጠናከር የሚወሰኑ ውሳኔዎች ይኖራሉ። የሚሰናበቱ ተጫዋቾች ይሰናበታሉ። አዳዲስ ተጫዋቾች ደግሞ ቡድኑን ይቀላቀላሉ። ሩበን አሞሪም እንግዲህ ይህንን መረጃ ለተጫዋቾቻቸው ሰጥተዋል ነው የሚባለው። እንግዲህ የሰጡት መረጃ የመጀመሪያው በሚቀጥለው የውድድር ዓመት እሳቸው ራሳቸው የማንቸስተር ዩናይትድ አሰልጣኝ ሆነው እንደሚቀጥሉ ለክለቡ ተጫዋቾች አረጋግጠዋል። የሚቀጥለውንም የውድድር ዓመት ከእኔ ጋር ናችሁ ብለዋል። ይሄ አንድ መረጃ ነው። እንግዲህ ይሄ መረጃ ዝም ብሎ መረጃ እንዳልሆነ የምንረዳው ወይም ዝም ብሎ መረጃ እንዳልሆነ ልንወስደው የሚገባው ባለፉት ተከታታይ ጊዜያቶች ማንቸስተር ዩናይትድን ስለመልቀቅ ከማንቸስተር ዩናይትድ ስላለመልቀቅ፣ መልሶ እንደገና ደግሞ ደጋፊዎቹና የክለቡ ባለስልጣናት የማይፈልጉኝ ከሆነ ያለ ካሳ ክፍያ ክለቡን ለቅቄ ለመሄድ ዝግጁ ነኝ ከሚሉት ተከታታይ መለያየትን መሰነባበትን የሚሰብኩ አይነት ንግግሮች ወጣ ብሎ እቆያለሁ የሚቀጥለው የውድድር ዓመትም ከኔ ጋር ናችሁ ብሎ መናገር ኢስ ኮንፊርሜሽን በቃ ማረጋገጫ ነው። ይህን አይነት ማረጋገጫ ደግሞ በጣም ጥሩ ቁጥሩም በጣም አስፈላጊ ነው። ስለዚህ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በምን መንገድ ሊጓዝ ይችላል? አሰልጣኝ ቀይር የሆነ ወይ የአሰልጣኙ ተደጋጋሚ የሆነ የእንሰነባበት ካስፈለገ የሚለው ንግግር ፈጥሮት የነበረውን ጥርጣሬ የሚያረግብ ይልቁንም ነገሮች በዚሁ መንገድ እንደሚቀጥሉ ያወቅንበት ነው። ያ ማለት ከሩበን አሞሪም እና በሳቸው ስር ካለው የኮችንግ ስታፍ ጋር በማንቸስተር ዩናይትድ የሚቀጥሉ ተጫዋቾች አብረው ይዘልቃሉ። ይሄ አንድ በአሞሪም የተነገረው መረጃ ነው ለማንቸስተር ዩናይትድ ተጫዋቾች ካሪንግተን ላይ። ሁለተኛው መረጃ ለአሌሃንድሮ ጋርናቾ ብሎታል የተባለው ነገር ነው። እንግዲህ አሌሃንድሮ ጋርናቾን አሞሪም የነገረው ነገር በነገራችን ላይ በሚቀጥለው የውድድር ዓመት ከኛ ጋር አትቀጥለም፣ ስለዚህ ክለብ ፈልግ ብሎ ነግሮታል ነው እንግዲህ አሌሃንድሮ ጋርናቾ እንዲህ ያለ በቀጥታ ከማንቸስተር ዩናይትድ ጋር እንደማይቀጥል መቀላቀል የሚፈልገውን ክለብ እንዲመርጥ ክለብ ፈልግ የሚል መረጃ በአሞሪም ተነግሮታል አልተነገረውም የሚለውን ነገር እዚህ አትሌቲክ መጀመሪያ አሞሪም እንዲህ ብሎታል ነው አትሌቲክ የሚለው የማንቸስተር ዩናይትድ የውስጥ ሰዎች ነገር ግን ከክለቡ ጋር ያላቸው ግንኙነት እንዳይበላሽባቸው ስለሚፈልጉ ምስጢር ነው ብለው ነው የነገሩኝ ነው የሚለው ስለዚህ አኔን ይመስል የነገሩኝን ምስጢር ነው ብሎ ያወጣው እሱ አሌሃንድሮ ጋርናቾ። ከአሰልጣኝ ሩበን አሞሪም ይሄ መረጃ በትክክል ደርሶታል፣ ክለብ ፈልግ ተብሏል። ማንቸስተር ዩናይትድ እና አሌሃንድሮ ጋርናቾ በሚቀጥለው የውድድር ዓመት አብረው አናያቸውም ነው ይህንን ግን አኖኒመስሊ ከተነገረው በኋላ በሚስጥር ስሜን ጠብቀ ገሌ ነገረኝ እንዳትል ተብሎ ከተነገረው በኋላ ዚ አትሌቲክ የማንቸስተር ዩናይትድ ባለሥልጣናትን ወይም ክለቡ ይህንን ጉዳይ ወይ በማረጋገጥ ወይም ደግሞ በማስተባበል የሚለው ነገር ካለ ብዬ ደውዬ ነበር ነው የሚለው ዚ አትሌቲክ። ስደውል ግን ኖ የክለባችን የውስጥ ጉዳይ በክለባችን የውስጥ ጉዳይ ነው የሚያዘው በሚል ማረጋገጫ የሚሆን ማስተባበያ አላገኘሁም ነው ከዛ በኋላ ማን ይቀራል ማን ይቀራል? እያንዳንዱ ሊባል በሚችል የእንግሊዝ ጋዜጦችም ሆኑ የዌብሳይቶች ይህንን ጉዳይ አወጡት። አሌሃንድሮ ጋርናቾ በማንቸስተር ዩናይትድ እንደማይፈለግ ተነገረው። ሩበን አሞሪም ለአሌሃንድሮ ጋርናቾ ክለብ እንዲፈልግ አሳወቀው። ይህንን ለማጣራት ይሉና እነሱም ራሳቸው ደግሞ ለማጣራት መጀመሪያ ምን ያደርጋሉ? ይህን መባሉን ዚ አትሌቲክስ ሲናገር ሰማን ይላሉ። ነገሩን ለማጣራት ወደ ማንቸስተር ዩናይትድ ሰዎች ብንደውል ሙከራችን አልተሳካም፣ የሚ ነገር ደግሞ ያካትቱበታል። ይህንን የኤሲ ፒ አድርጓል፣ ቢቢሲ አድርጓል፣ እንደዚሁም ደግሞ ስካይ ስፖርትስ እና ሌሎች ትልልቅ የምንላቸው ሚዲያዎች በብዛት አውርተውታል። ስለዚህ አሌሃንድሮ ጋርናቾ እና ማንቸስተር ዩናይትድ አብረው የመሰንበት እድላቸው በጣም አነስተኛ ነው። በጣም በጣም በጣም አነስተኛ ነው። ይሄ ለማንቸስተር ዩናይትድ ምን ጥቅም አለው? ይሄ ለማንቸስተር ዩናይትድ አሪፍ ነው ወይ? እንግዲህ በተለያየ መንገድ የሚያዩት ሰዎች አሉ። አንድ ከአሌሃንድሮ ጋርናቾ የውድድር ዓመት ላይ እያሳይ ከነበረው ብቃት ይነሱና መብሰል የማይታይበት እድገት እያሳየ ያልሆነ ተጫዋች ነው። አሪፍ ነገሮች አሉት፣ ታለንትድ ነው። ነገር ግን ይህንን ታለንት ደግሞ ማንቸስተር ዩናይትድን የቡድኑን ውጤታማነት በማሻሻል ረገድ ከፍ ወዳለ ደረጃ ላይ የመውሰድ የሆነ አቅም ማጣት ነገር አለው። ስለዚህ በጣም ብዙ የሚበላሹበት ነገሮች አሉ። ከዛ በተጨማሪ ደግሞ የአቲቲዩድ ጉዳይ ደግሞ ይነሳል። ይሄ ከኔ በላይ ላሳር የሚል ሁሉን ነገር የሚያውቅ ሁሉን ነገር የጨረሰ አድርጎ የመውሰድ አቲቲዩዱ ደግሞ አይወደድለትም። ይሄ እንግዲህ ባለፈው ከራሽፎርድ ጋር የገቡበትን ችግር እናስታውሳለን። ይቅርታ ጠየቀ። የቡድን ጓደኞቹን ይቅርታ እንዲጠይቅ ማድረግ ብቻ ሳይሆን ምሳ እንዲጋብዝም ተደረገ። ይሄ ቅርርብን ለመፍጠር የሚደረግ ነገሩን ሲሪየስ ሊወስዶት እንዳይጨነቅ በማለት ምሳ ጋብዞ ነገሮች እንዲያልፉና እንዲረሱ ተደረገ። ለማንች ማንቸስተር ዩናይትድ በብዙ የፕሪምየር ሊግ ጨዋታዎች ላይ በብዙ የዩሮፓ ሊግ ጨዋታዎች ላይ እንዲጫወት ተደረገ። ግን ደግሞ አልፎ አልፎ የሚያንጸባረቃቸው ባህሪያት ወደ አሞሪም ብቻ ሳይሆኑ ወደ ደጋፊዎችም ጭምር የተንጸባረቁ፣ ጎል አግብቶ ሰለብሬት አለማድረግ ጭምር የሚያደርግ ተጫዋች ነው፣ እና ይሄ ልጅ እንዲህ ያሉትን የስብዕና ጋራ ተያይዞ ወይም ደግሞ የምግባር ጋራ ተያይዞ ያሉበትን ጉድለቶች በአደባባይ የምናያቸው ግን ቶሎ ቶሎ ደግሞ ይቅርታ የሚጠየቅባቸው ሆነው ቆይተዋል። አሁን በቀደም በዩሮፓ ሊግ ጨዋታ ላይ እንግዲህ ሳይሰለፍ ቀረ። ሀያ ደቂቃ ነው እንዲገባ የተደረገው። ያንን ተከትሎ በአንድ በኩል እሱ ራሱ የተናገረው ነገር አለ። የራሱ መልእክት ነው። በነገራችን ላይ አሁን አሞሪም ሲለው እንደ ውሳኔ ተወስዶ በሚደንቅ መንገድ ልንነጋገርበት እንችል ይሆናል እንጂ እስኪ መጀመሪያ ረፍት የላጠናቀቅንና የክረምትን ላይ ማረፊያ የት እንደሆነ እናስብበታለን ብለዋል። ይሄ ማለት ከማንቸስተር ዩናይትድ ጋር ስለመቀጠል አለመቀጠል አሳምሮ ፍንጭ የሰጠበት ነው ራሱ አልሃንድሮ ጋርናቾ ስለዚህ አዲስ ነገር አይደለም። ነገር ግን በቃ የሆነ የተወሰነ ነገር መኖሩን ስለሰማን በትልቁ እያነሳ ነው ያለ ነው። ስለዚህ የመጀመሪያው የአሌሃንድሮ ጋርናቾ እንዲህ ያለ መልእክት በአሞሪም ተላልፎለት ከሆነ፣ ክለብ ፈልግ ተብሎ ከሆነ በጣም ብዙ ሰዎች ይህንን የተጫዋቹን ጉድለት ያዩና፣ ለሁለቱም በጎ ነው፣ ለሁለቱም አስፈላጊ ነው የሚል ነገርን ያነሳሉ። ሁለተኛው ማንቸስተር ዩናይትድ ገንዘብ ይፈልጋል። አሌሃንድሮ ጋርናቾ እንኳን እንደዚህ አጉድሎ ሜዳ ላይም አጉድሎ እንደገና ደግሞ ከውጭ በሚሰጣቸው የሶሻል ሚዲያ የሚሆን የሚኒስትሪ ሚዲያዎች ላይ አስተያየት እንዲህ ያለ የክለቡን አለመረጋጋት ሊያባብስ የሚችል ሌላ ትኩረት የሚፈልግ ነገር እየፈጠረ አይደለም። ማንቸስተር ዩናይትድ ገንዘብ ስለሚፈልግ አካዳሚክ ፕሮዳክት የሆኑትን ልጆች ወይም ሆም ግሮውን ናቸው የሚባሉ ተጫዋቾችን የመሸጥ እቅዳል። ማርከስ ራሽፎርድ፣ አሌያንድሮ ጋርናቾ፣ ምናልባትም ምንም አጎደለ የማይባለውን ኮቢ ማይኖንም ጭምር ለመሸጥ ሊገደድ ይችላል ይባላል። ስለዚህ ፋይናንሻል ተርምስ ደግሞ ያየነው እንደሆነ ከገንዘብ አንጻር የወሰድነውና በዛ መንገድ ለመረዳት ከሞከርን አሌሃንድሮ ጋርናቾን መሸጥ ወይም እንዲወጣ ማድረግ እንኳን ይሄ ተጨምሮበት መጀመሪያም ቢሆን የማይቀር ነበረ ነው። ስለዚህ ፋይናንሻሊ ማንቸስተር ዩናይትድን ስለሚያጠናክር ለማንቸስተር ዩናይትድ አሪፍ ውሳኔ ነው ይላሉ። ግን ደግሞ ስጋታቸውን የሚያነሱ ሰዎች አሉ። ስጋታቸውን የሚያነሱ ሰዎች አንዳንድ ተጫዋቾች ማንቸስተር ዩናይትድን ለቀው ከወጡ በኋላ ይሳካላቸዋል ነው በማንቸስተር ዩናይትድ የተገፉ ሊሆኑ ይችላሉ፣ ወይም በማንቸስተር ዩናይትድ ቦታ ያጡ ሊሆኑ ይችላሉ። ከሌሎች ክለቦች ጋር ሆነው የውድድር ዓመቱ ኮከብ የመባልን ክብር እንደነ ስኮት ማክቶምኔይ ከሌሎች ክለቦች ጋር ሆነው ዋንጫ የማሸነፍ እንደነ ሄንደርሰን አይነት ክብር ደግሞ የሚያገኙ አሉ። ስለዚህ እንዲህ ያለውንም ነገር ጠየቁት አሞሪምን፣ ማንቸስተር ዩናይትድን ለቀው የሚወጡ ተጫዋቾች በሄዱበት ክለብ እየተሳካላቸው ነው ሲናው ይሄ እግር ኳስ እኮ አንዱ አካል ነው ብሏል። አንዱ ክለብ ላይ ሳይሆንለት ሲቀር ሌላኛው ክለብ ላይ ሄዶ የሆነ ውጤት ሊያመጣ ይችላል አንዳንድ ጊዜ እና ይሄ ፓርት ኦፍ ፉትቦል ነው። ስለዚህ እሱ ላይ ምንም አይነት ትኩረት ማድረግ አንፈልግም። ትኩረት ማድረግ የምንፈልግበት ዋነኛው ነገር ቢኖር በክረምት የተጫዋቾች ዝውውር ላይ እንዴት ልክ እንሁን ነው። በነገራችን ላይ ትናንት በተሰጠው ጋዜጣዊ መግለጫ ላይ አሞሪም አሌሃንድሮ ጋርናቾ ይወጣሉ ተብሎ በፊት ለፊት ተጠይቆ ነበር። እሱም ብቻ ሳይሆን ብሩኖ ፈርናንዴዝም ወደ ሳዑዲ ፕሮሊግ ሊሄድ ስለሚችል እዛም ላይ ማረጋገጫ ወይም ማስተባበያ እንዲሰጠ ይቀውት ነበረ። ራሳዬ ከተጫዋቾቹ ጋር ብቻ ነው የምነጋገረው በመልበሻ ቤት ውስጥ ከተጫዋቾቼ ጋር ብቻ የማወራበትን ነገር አደባባይ አምጥቼ ከእናንተ ጋር አልነጋገርበትም ብሏል። እንግዲህ ምናልባት አሌሃንድሮ ጋርናቾ እና ማንቸስተር ዩናይትድ ከዚህ የውድድር ዓመት በኋላ አብረው ላይታዩ ይችላሉ። ሁለቱም በሌሎች አማራጮቻቸው ሕይወትን ሊቀጥሉ ይችላሉ ነው በዘንድሮ የውድድር ዓመት ብቻ ሳይሆን በአጠቃላይ። በነገራችን ላይ አሌሃንድሮ ጋርናቾ ከአትሌቲኮ ማድሪድ ነው ማንቸስተር ዩናይትድን አካዳሚ የተቀላቀለው። ከዛ በኋላ ለማንቸስተር ዩናይትድ መጫወት ከጀመረበት ጊዜ አንስቶ ያስቆጠራቸውን ጎሎች ብንወስድ 144 አካባቢ ጨዋታዎችን ተጫወተዋል፣ 26 ጎሎችን አስቆጥሯል፣ 22 ለጎል የሚሆኑ ኳሶችን ሰጥቷል። በ144 ጨዋታ 48 የጎል ተሳትፎውን ማድረግ የቻለ ጥቅምት 2020 አትሌቲኮ ማድሪድን ለቆ የማንቸስተር ዩናይትድን አካዳሚ የተቀላቀለ ተጫዋች ነው። በዘንድሮ የውድድር ዓመት ወደ 37 በሚደርሱ የፕሪሚየር ሊጉ ጨዋታዎች ለማንቸስተር ዩናይትድ የመጫወትን እድል ያገኘ በበቀደሙ የዋንጫ ጨዋታ ላይ ሳይሰለፍ ስለቀረ ግን የከፋውና በአደባባይ እሱና ሮቤርቶ ጋርናቾ የሚባሉ ወንድሞቹ በማንቸስተር ዩናይትድ ዕጣ ፈንታው ዙሪያ እንደዚሁም አሞሪምን በመቃወም የተለያዩ መልእክቶችን አስተላልፈዋል። እንግዲህ አሁን የሁለቱ የመለያየት ጉዳይ በእኔ እምነት በእኔ እምነት በቃ ጫፍ የደረሰ ከዚህ በኋላም የመቀልበስ እድል የሌለው ነው ብዬ ነው የምወስደው። ይሄ አይ ቲንክ ለእኔ ለእኔ በግል የምረዳው ለማንቸስተር ዩናይትድ የሚበጅ ነው። አሌሃንድሮ ጋርናቾ የሆነ ሌላ ክለብ ገብቶ ይሳካለት ወይ ሊሳካለት ይችላል። ስለሚሳካለት ማንቸስተር ዩናይትድ ሊቆጨው ይገባል ወይ? አይመስለኝም። ምክንያቱም ለሁለቱ አልሰራም። በቃ አሌሃንድሮ ጋርናቾን ማድረቅ፣ አሌሃንድሮ ጋርናቾን ማስተካከል ኦፍ ዘ ፒች እና ኦን ዘ ፒች የሚኖረውን ነገር ጥሩ ማድረግ ሜዳ ላይ ቢስተካከል እንኳን እንደዚህ አይነት አጉራጠናኝ አይነት ባህሪና ጠባይ ተይዞ ማንቸስተር ዩናይትድ ለሌላ ችግር ሌላ ውስብስብ የሚያጨቃጨቀ የሜዳ ውጪ ጉዳይ ለክለቡ የሚሰጥ ነገር መቀጠሉ ማንቸስተር ዩናይትድን ይጠቅማል ተብሎ አይጠበቅም። በነገራችን ላይ ሩበን አሞሪም በመጪው ጊዜ ማንቸስተር ዩናይትድ የሚያደርጋቸው ነገሮች ኔ አይዶን ነው እንግዲህ እንዲያጓጓ አድርጎ ነው ያቀረበው ራሱ። በጣም በሚቀጥሉት ጊዜያቶች የማንቸስተር ዩናይትድ ኤክሳይትመንት ይጀምራል ብሏል። በቃ አስደናቂው የማንቸስተር ዩናይትድ ጊዜ ይጀምራል ነው። በጣም ብዙ አሪፍ አሪፍ ነገሮችን እናደርጋለን፣ በጣም ብዙ አሪፍ አሪፍ ነገሮችን እናከናውናለን። ለምሳሌ አንድ የሚያነሳው ነገር ባለፉት ስድስት ወራት የወሰድናቸው ትምህርቶች አሉ። እነዚህ የወሰድናቸው ትምህርቶች ለሚቀጥለው የውድድር ዓመት ምን በማድረግ መጠናከር እንዳለብን፣ ምን በማድረግ አሸናፊ ቡድን መገንባት እንዳለብን እንድናውቅ የሚያደርገኝ ነው ብሏል። ይሄንን እድል ሰጥቶናል። ስለዚህ ስድስት ወሩ ከማንቸስተር ዩናይትድ ጋር የነበረ በጣም ብዙ ዝቅ ያሉ ውጤቶች የተመዘገቡበትም እንኳን ቢሆን የሚቀጥለውን የውድድር ዓመት ከማሳመር አንጻር ግን ትልቅ ፋይዳ ያለው ትልቅ ትርጉም ያለው ትምህርት የተገኘበት ራስን የማስተካከል እድል ያገኘንበት ነው እና በጣም ጥሩ ነው ብሎ ነው እሱ የሚያስቀምጠው እንግዲህ ያኔ አዲስ የውድድር ዓመት ለሚቀጥለው ጊዜ ሲጀመር ያኔ ማንቸስተር ዩናይትድን ብቀላቀል ከተጫዋቾቹ ጋር ፕሪሲዝን ቢኖረኝ ብሎ ነበር። አሁን ግን እንኳንም ተቀላቀልኩ ብሏል። በስድስት ወር ውስጥ ማንቸስተር ዩናይትድ ቤት ውስጥ በትክክል ምን እንደጎደለ፣ ምን ማስተካከል እንደሚገባ፣ ምን ሲደረግ ማንቸስተር ዩናይትድን ወደ ተፎካካሪነት መመለስ እንደሚቻል አውቅበታለሁኝ የሚል አስተያየትን ነው የሰጠው። ሁለተኛው ኤክሳይቲንግ ሞመንት ነው ይሄ ብሏል። በቃ ይሄ ኤክሳይትድ የምንሆንበት የምንደነቅበት በጥሩ ስሜት የምንሞላበት ወደ ጥሩ ስሜት የምንጓዝበት ነው ብሏል። ይሄንን በምክንያት ሲያስረዳ ደግሞ ምክንያቱም የሆነ ነገር መቀየር አለብን። መቀየር ያለብንን ነገር አውቀናል። ለመቀየር ያለብንን ነገር ደግሞ ለመቀየር ተዘጋጅተናል የሚል አስተያየትን ነው እሱ የሰጠው። ስለዚህ ፔኑ ይገባኛል። ማንቸስተር ዩናይትድ ያለ ልምዱ ያለ ታሪኩ በጣም ዝቅተኛ ውጤት ያስመዘገበበት የውድድር ዓመት ነው። በዩሮፓ ሊግ ደግሞ በዋንጫው ጨዋታ ተሸንፈናል። እነዚህ እነዚህ የሚሰጡን ፔን አልጠፋም፣ በቀላሉን ደግሞ ይጠፋል ብለን አናስብም። ነገር ግን ደግሞ ኤክሳይትመንት ደግሞ አለ፣ ምክንያቱም ከከፋ ነገር ወደ ጥሩ ነገር ሆነ ስለምናስብ ይሄ ለውጥ የምናመጣበት ወደ ለውጥ የምንደረደርበት በተግባርም ደግሞ ቡድናችንን የምናሻሽልበት ወቅት ነው የሚል አስተያየትን ሰጥቷል። ይሄ የውድድር ዓመት በጣም አስቀያሚ የማንቸስተር ናይትድ ደጋፊዎችን አሳዝነው የሚጠናቀቅ የውድድር ዓመት እንኳን ቢሆን፣ ያው ካስቶን ቪላ ጋራ በሚደረገው ጨዋታ ላይ ጠንካራውን ቡድን ይዤ እመጣለሁ። ወደ ቻምፒዮንስ ሊግ ለመግባት የሚደረገው ትግል ላይ ኦነስትሊ መደረግ ያለበትን እኛ የራሳችንን እውነተኛውን ጨዋታ ነው የምንጫወተው ለሁሉም በዚህ ፉክክር ውስጥ ላሉት በሙሉ ታማኝ መሆን ፕሮፌሽናል ግዴታ አለብን የሚል አስተያየትን ሰጥቷል። ግን ደግሞ በስድስቱ ወራት የተማርነውን ትምህርት ተምረን ሎት ኦፍ ቼንጅስ በጣም ብዙ ለውጦችን እናደርጋለን። ለውጦቹ ለእኔ ሲባል የሚደረገው አደሉ፣ ማንቸስተር ዩናይትድን ለማሻሻል እንደ ክለብ መደረግ ያለባቸውን ነገሮች በሙሉ እናደርጋለን ነው። ለምሳሌ ማንቸስተር ዩናይትድ በጣም ብዙ ነገሮች ቹን እየለወጠ ነው። ወደ ጥንካሬ የሚመልሱኝ ያላቸውን ነገሮች በሙሉ እያደረገ ነው። በጣም አግሬሲቭሊ ብዙ ነገሮች ላይ እየወሰነ ነው። አንዳንዶቹ የሚደረጉትን ነገር ስናይ ወይም ስመለከት ይላል እሱ ይህንን ነገር ሳየው የአጭር ጊዜ ስራ አይመስልም በአምስት ዓመት የተሰራ ነው ይመስለው። ወይም የሶስት ዓመት የተጠራቀመ ስራ ነው ሚመስል በሶስት ዓመት ውስጥ የተሰራ ነው ይመስለው። ምን ያህል ማንቸስተር ዩናይትድ የሶስት ዓመቱን ስራ በአጭር ጊዜ ውስጥ እየሰራ እንደሆነ ለመለወጥ ካለው ጉጉትና ፍላጎት አንፃር አምስት ዓመት ሊፈጅ የሚችሉ ለውጦችን በፍጥነት እና አግሬሲቭ እያከናወነ ነው የሚገኘው። እነዚህ በማንቸስተር ዩናይትድ ቤት ውስጥ ተስፋውን ትልቅ ያደርጉታል ነው የሚለው እሱ። ስለዚህ በሰዎች ላይ ለውጥ እናደርጋለን፣ በተጫዋቾች ላይ ለውጥ እናደርጋለን፣ ዝውውር ላይ ተሳትፎ እናደርጋለን። በሚቀጥለው የውድድር ዓመት ተጫዋቾቼን በፕሪሲዝን አግኝቼ ነው የምመጣው። በዘንድሮ የውድድር ዓመት በተደጋጋሚ ሲነሳ የነበረው ይሄ ለዝግጅት በቂ ጊዜ የለም ቡድኑ ከኤሪክ ቴን ሀግ በኋላ የተከተለው የጨዋታ ስልት ለተጫዋቾቹ አዲስ ነው፣ ተጫዋቾቹ ይሄንን ሀሳብ ለመልመድ ተቸግረዋል የሚሉት ነገሮች በሙሉ አይኖሩም ነው የሚለው። እና ስለዚህ አሁን እንጆይ የምናደርገው ጊዜ እየመጣ ነው። ትኩረት የምናደርገው ስለ ወደፊቱ ነው። ትላንትና ተበላሽቷል፣ እሱ ላይ አናላዝንም። ስለዚህ የወደፊቱን የበለጠ ለማስተካከል እድሉ አለ። ማድረግ ያለብንን ነገር እናውቃለንና እናደርገዋለን። ይሄም ማንቸስተር ዩናይትድን ያሻሽላል፣ ይሄንም ማንቸስተር ዩናይትድን ውጤታማ ያደርጋል የሚል አስተያየትን ሰጥቷል። ናው ኢዝ ዘ ኤክሳይትመንት ሞመንት ዛት ዊ ካን ቼንጅ ሳምቲንግ። የሆነ ነገር መቀየር እንደምንችል እያሰብን እያደረግን ኤክሳይትድ ሆነን እንቀጥላለን የሚል አስተያየቱን ነው የሰጠው። በነገራችን ላይ ለሮብን አሞሪም ከቀረቡት ጥያቄዎች መካከል አንደኛው ማንቸስተር ዩናይትድ መቼ ነው ወደ ታላቅነት የሚመለሰው? መቼ ነው ዋንጫ ማሸነፍ የሚጀምረው? ሲባል እንዲህ ነው ብዬ በትክክል ቀን ማስቀመጥ አልችልም፣ ነገር ግን ወደ ታላቅነት የምንመለስበት ጊዜ እንዳይርቅ ግን ተግተን እየሰራን እንገኛለን፣ የሚል አስተያየቱን ሰጥቷል። በሌላ በኩል በነገራችን ላይ ዛሬ በሚደረገው ጨዋታ ላይ በቃም ሲሪየስሊ ጨዋታውን እንደሚያደርግ ሩበን አሞሪም ተናግረዋል። ለማንቸስተር ናይትድ ደጋፊዎች በይፋ ይቅርታ ይጠይቃል። ከይቅርታው በተጨማሪ ደግሞ የተወሰኑ ማብራሪያዎችን ይሰጣል። ከማብራሪያው በተጨማሪ ግን ለሚዲያ ፍንጭ ያልሰጠበት እየተዘጋጀሁበት ነው ያለ ዛሬ አፈርጠዋለሁ አፈነደዋለሁ ያለው አንድ ሀሳብ አለ። እንግዲህ ምንድነው እሱ? የታወቀ ነገር የለም፣ ግን በደንብ አስቤበታለሁ፣ በደንብ ተዘጋጅችበታለ። የተዘጋጀውበትን ነገር ደግሞ ዛሬ በኦልድ ትራፎርድ ለደጋፊዎቹ እነግራቸዋለሁ የሚል አስተያየት ነው እየሰጠው እንግዲህ የማንቸስተር ዩናይትድ ተጫዋች ሆነው የሚቀጥሉ ተጫዋቾች እነማን ናቸው? የማንቸስተር ዩናይትድና የተጫዋቾቹ ጣፍንታ የሚጠናቀቀው የነማን የነማን ነው? እነማንስ ማንቸስተር ዩናይትድን ተቀላቅለው የቡድኑን ውጤት አለባ ጉዞ ከዚህ በላይ እንዳይቀጥል ያደርጉታል። ይሄ ስለ ማንቸስተር ዩናይትድ ሲታሰብ፣ ስለ ማንቸስተር ዩናይትድ ሲወራ በእጅጉ የሚያጓጓ በጣም በከፍተኛ ደረጃ የማንቸስተር ዩናይትድ ደጋፊዎች ጓግተው የሚጠይቁትና የተግባር መልስ የሚፈልጉበት ጉዳይ ነው አሞሪም ግን እርግጠኛ ሆኑ እያለ ነው አሞሪም ግን ማንቸስተር ዩናይትድን እና ታላቅነትን መልሰን እናገናኛቸዋለን የሚል አስተያየትን እየሰጠነ ያለው በጣም ብዙ በጎ ነገሮች እንደሚሰሙት የተዘጋጁት ወይም የታሰቡት ነገሮች በሙሉ ተግባራዊ የሚደረጉበት ጊዜ ሩቅ እንደማይሆን የሚጠቁሙ መረጃዎችን ሰጥቷል። አንሸሸግም፣ አናፈገፍግም፣ አጥፍተናል አሳዛኝ ወይም የሚያስከፋ የውድድር ዓመትን ደጋፊዎቻችን እንዲያሳልፈው አድርገናል። ይቅርታ መጠየቅ ይገባናል። ይህንን እኔ ያደርገዋለሁ ዛሬ በኦልትራ ፎርድ ብለዋል። ይህንን ብቻ ሳይሆን ደግሞ መነገር ያለባቸው መብራራት ያለባቸውን አሁንም የማንቸስተር ናይትድ ደጋፊዎች ሊያውቋቸው የሚገቡ ነገሮችንም በሙሉ ዛሬ ይፋ አደርጋለሁ የሚል መልእክቱን አስተላልፏል 12 ሰዓት ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ከአስቶን ቪላ ጋር ጨዋታውን ያደርጋል። እንደው እዚሁ ጋር ጨመር ለማድረግ የማንቸስተር ዩናይትድ የቀድሞ አሰልጣኝ ከሩበን አሞሪም በፊት ክለቡን ይዘው ሲሰሩ የነበሩት የኤሪክ ቴን ሃግ የባየር ሌቨርኩሰን አሰልጣኝ መሆናቸው ተረጋግጧል። ለሁለት ዓመትም ከባየር ሌቨርኩሰን ጋር አብረው እንደሚሰሩ ይፋ ተደርጓል። በነገራችን ላይ የተጫዋቾች የዝውውር መስኮት ወይም የተጫዋቾች ከአንድ ክለብ ወጥቶ ወደ ሌላ ክለብ የመግባት ሂደት በየጊዜው አሁን በየሰዓቱ አዳዲስ ነገሮች የሚወጡበት ስለሆነ የሚወጡትን አዳዲስ ነገሮች ቶሎ ቶሎ ወደ እናንተ የምናደርስ ስለሆነ ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ ነው በላቃ አክብሮት እና ትህትና የምንጠይቀው። የአዳዲስ መረጃዎች ባለቤትም እናደርጋችኋለን። ሰብስክራይብ አድርጉት። ሊንኩ ለሌሎች አጋሩትና እንብዛ ለእስካሁን ድጋፍ እናመሰግናለን። በያላችሁበት ሰላም ሙሉልን ኢትዮጵያ ለዘለዓለም ትኖር።